አብይ አህመድ በጥልቁ ማህበር አባላት ወደ ጠፈር ከመላኩ በፊት የፓፓ ፍራንሲስን ተሰኪ አግኝቶ የእነሱም ቡራኬ ተቀብሎ ተመልሷል። በዛውም የድሮ ፓፓ ፍራንሲስ የጻፈውን ለዓለም ሰላም መልእክትና የቤተ ክርስቲያንን ክፍሎች የሚያሳይ መዝገብ ሰጥቶታል። ያው እንደምታውቁት አብ ስፔሲንግ ጎብኝቶ የሚመጣው ለዓለም ሰላም መልእክት አድራሽ ነው የሚል መረጃ ከወጣ ሰነባብቷል። ፓፓው ጽፎለት የሞቱትን መረጃ ማለት ነው። ቆይ ግን በምን ከየት እንዴት አድርጎ ጦርነትና ግጭትን በማይክሮስኮፕ እየፈለገ የሚያፋፍም ሰውዬ ሰላም አብሳሪ ሊሆን ይችላል። እዚህ ሰው እኮ ፑቲንና ኔታንያሆ ቢሄዱ ይቀላል። በኤርትራና በኢትዮጵያ ሰላም ለማስፈን ብለው የሰጡትን ኖቤል ወደ ጦርነት ከቀየረ ሰነባብቷል። ጅማሬውንም እያየኑ ነው። አቤ በትክክል የእነሱ አሻንጉሊትና ተላላኪ መሆኑን የምታውቁት ያለ ምክንያት በየመድረኩ የሚወክሉትን ነገር ነው። ተጨባጭ ሰላም በሌለበት ምንም ሳይሰራ ስንት ሳይንቲስቶችና ዶክተሮች የሚያገኙትን ኖቤል ይሸልሙታል። ዛሬ ደግሞ ስለማያውቀው ስለማይጥመው፣ ከባህሪው ጋር ስለማይሄደው ሰላም አብሳሪ ሆኖ ሊንሳፈፍ የው ከሴላዊ ነፍስ አባቱ ቡራኬ ተቀብሏል።